ምንድነው? እንደ ፊንታ የሚያዘድልሽ ማነ? ምንድን ነው ይሄ? ና አባላለሁ። ምንድን ነው ደግሞ ተኝተች፣ ትንሽ ብሬኒሽ ፈንክሽን ለማድረግ ይቆያለን። ኪራስ ቆይ፣ አብረሽ ያደርሻው እንጂ እኔ ምን አውቃለሁ። ወይኔ ምግብ ሳልሰራለት ሰአቱ ረፈደ። ጽናት፣ ወች እሱ ጽናት፣ እሷ ኪራይ። ምንድን ነው እነዚህ? አሁንም አብሮ አድረው ፍቅራችሁን አልጨረሱም ማለት ነው። አሁን ነግራን

በዳስ ሳላ ንዴ ሽንኩርት ደግሞ መነጽር አድርጋ የሰራውን ምግብ መነጽሩ ስታወልቅ እንዳያስጠላ፣ እኔ ለራሴ የምሰራውን ምግብ ከኔ በላይ ወደደች። ማታ ስልኬን የት ነው ያደረገው? ለእነዚህ ሊደውል ተጨንቆ አለው እንጂ የምን ቆሞ መቅረት ነው ይመስላችሁ ዞር ዞር ብለህ ፈልግ እንጂ ምናልባት አንተ ያላየው ለሌላ ሰው የታየ ፍቅር ሊኖር ይችላል። ጽድቁ ቀርቶብኝ አለች እናቴ ዝም ብሎ ቆም የቀረው ማለት አለ እንዴ። ፍቅር አንዳንዴ መታደልን ይጠይቃል። አንዳንዱ መቶ ሰባ አብሮት የሄደውን ልብህን ሌላ ሰው መቶ ልክ እንደ ሸክላ እንደ አዲስ አፈራርሶ መስራት ይችላል። እሱን ደግሞ ለማግኘት ልብህን መክፈት መቻል አለብህ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ እስቱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ በዝግጅት ይበልልኝ። ዛሬው እንደተለመደ ጽናት ክፍል ሀምሳ ሁለት 52 ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። ውድ ቤተሰቦቼ በየቀኑ መለቃችሁ አዳዲስ ቪዲዮዎቹን እንዲደርሳችሁ የደወል ምልክቷን አንድ የጫና አድርጓት ማለት ነው። ውድ ቤተሰቦች ከልብ ነው የማመሰግነው። የምትሰጡኝን አስተያየት ከልብ ነው የማመሰግነው ማለት ነው። እንግዲህ ጽናትን ሀሴትና ብሩክ ሄኖክን እንግዲህ ውጭ ቆሞ እያወሩ የድሮ የህይወት ታሪካቸው እያወሩ ይገኛሉ ማለት ነው። የድሮ ህይወታቸው እያወሩ ይገኛሉ። እኔ በህይወትሽ ብዙ ነገር አድርጌልሻለሁ። አንቺ በህይወትሽ እንኳን አንድ ቀን ማሬ ወንድሜ ከማለትና ከጓድነት በስተቀር አንቺ ምን ሰጥሽን ታውቂ? ቆይ እንደ ንጹሕ ሰው ሆነሽ የራስሽን አትውቅትሪ ከግቢ ከወጣው በኋላ የአረግሽውን እረሳሽ እንዴ። ምን አረኩኝ ደግሞ ትለዋለች ሀሴትን፣ ደግሞ እንደዚህ ንጹሕ ነው የምትዋ። አባትሽ ከትምህርት ቤት አስተብልቦኝ ነው ያስወጣኝ። በቃ የአባቴ ስም ድጋሚ አታንሳ አላልኩህም? ትለዋለች የእኔ ናትስ ይህ ሁሉ ትታለፊስ በጥፋትህ ነው እሴ ትለዋለች። ሲጀመር ራስ ወዳድነሽ ይልሀታል ማለት ነው። እኔ አልወድህም ነበረ። ምክንያቱም መላክ ሴጣን ስለማያፈቅድ ስለሚችል ስትለው ይበቃሻል፣ አይ ካልሽ ግን ስትል ምን ልታደርግ ነው? ምንም ብቀጥን ጠጅናኝ አልፈራህም ስትለው፣ ድሮም ቢሆን ለአባትሽ ልጅ አይደለሽም በጭቅላትሽ እንጂ መቼ በአይምሮች ታሲባለች? እያላት ከዛ አንድ በጥፊ ታጨለውና ከዛ ጽናትን ቆማ ታያለች። ጽናት ከውጪን መታ የምትለው ነገር አጣች፣ ተገረመች ምንም ምትል ነገር አጣች። ሀሴትን ወደ ላይ ልጆ ደግሞ ወደ ውጪ እያማራ ይገኛል። ፅናት ቆይ ምን ተፈጥሮ ነው? ምን እያደረጉ ነው? እያለች እንግዲህ በሀሳብ ጨልጥ ብላ ወደ ሀሴት ጋር ወደ ሰኒ ጋር ትሄዳለች ማለት ነው። አለቅም ሰኒ እሷ ከመጣች ግን እርግጠኛ ነሽ? ስትመታ አይተሻል? በቃ ሰኒ በጣም የተጀጋጀቆ ነበረ። በርስ ክፍት እኮ ምንም አልሰሙም፣ ግን ገብቼ ከፍቼ ስገባ ነው ጊዜ ግን መሀላቸው ላይ ምን ምን ያጣላቸዋል አላውቅም። ግን ውስጤ ተጠራጣሪ ሆነው ቀራ መሰላኝ ትላለች። ኖ እንደዛ ሟት በይ ክስተቱ ሳናቅ ፍርጃ ላይ አንቸኮልም ትላታለች። ሰኒ ማለት ነው። ግን ምንም ቢሆን ኪራይ ሊጎዳ አልፈልግም። እኔ በማጣቱ የተጎዳው በቂ ነው ትላለች ማለት ነው። ከአሁን በኋላ ይሄ ሁሉ ያደረግሽው ብለሽ እኮ ለቤተሰቡ ብለሽ ነው

አይሰኒ እኔ ኪራይ ማግባት ጠልቼ ነው የሚመስለሽ? እሱም አይደለም። ግን የወደድሽ የወደደሽ የወደድሹ መለያየቱ ግን ለምን እንደ መራሽ አልገባኝም። እስኪ አንድ ጥያቄ ልጠይቅሽ። ትምህርት አይሆንም አይሆን እንጂ ጠይቂኝ ትላታለች። አንቺ የእብዶች አላቃዮች ልጅ ትላታለች። ዘለፍ አይቀርና ጥያቄውን ጠያቄውን ጠይቅልኝ። አይበላውና አንቺ እህትሽና ፍቅረኛሽና አንቺ ምረጭ ብትበይ ሊገለኝ ነው ትላለች። ሰኒ ማለት ነው። ሰኒ አትቀልጪ። እሺ ቀጥይ። ምንድን ነው ከዛ ከሶስቱም አንዱ ምረጪ፣ አንድ አንቺ፣ ሁለት እህትሽ፣ ሶስት ፍቅረኛሽ፣ የትኛው ነው መስመርጭ? ትላት አለ ፅናት። ከባድ ጥያቄ ነው ትላለች ማለት ነው። እኔ ግን ምን መልስ አልሰጥም። ፍቅረኛሽ ላይ ወደፊት አገባለሁ ያልሽው ሰው ጋር ልትወስኝ ነው። እንደዚህማ አላደርግም። እነዚህ ሰዎቹ ሁለቱም እኮ በጣም ወዳቸው ሰው ናቸው ያለኝ። ስለዚህ ያለኝን ሶስተኛ አማራጭ ራሴን መስጠት ነው ትላለች ማለት ነው በቃ ፅናትን። በቃ የምትወልጁ ሰውን ራሱሽን አሳልፈሽ ትሰጫለሽ? እኔ አባቴና ኪራይ ሊጨንቁብኝ አልፈልግም ትላልታለች። ልክነሽ ትላታለች ጓደኛዋ ማለት ነው። ልክነሽ እኔ ምንም ነገር ቢፈጠር፣ ምንም ነገር ቢከሰት ከጓደኝሽ ነሽ እኔ ከጎንሽ ነኝ ትላታለች ግን እኔ አንቺ እና ምሩ ብትኖሩ ኖሮ ኖሮ እኔ ምን ልውጠኝ ነበረ? እኔ ምልሽም እሱ ነው። ጸጸት በጣም መጥፎ ነገር ነው። እህቴ ቅንቧን የነጠቀት ጸጸት ነው ትላት አለች። ጸጸት የሚባለው ነገር ራሱ ስሰማ ያንገሸግሸኛል ትላታለች ማለት ነው። ጽናትን እትሌ የልብ ጠባሳ ሌላ ሰው ነው የሚያደርገው ትላታለች ማለት ነው። ከዛ ሁለቱም የሆድ የሆዳቸውን እያወሩ የሆድ የሆዳቸውን እየተነጋገሩ ስለ ፍቅርም ስለ ሁሉም ነገሩን እያወሩ ይገኛሉ። ጽናትና ጓደኛዋን ማለት ነው። ከዛም በኋላ እያወሩ ያለ እንደዛ አትበይ ደግሞ ታይቂያለሽ፣ አንቺም ብለሽዋል። የሰው ልጅ እንደ መልኩም የተለየ ነው። ይሄንን አባባለሽ መቼም ቢሆን አረሳውም ትላታለች። ታይቂያለሽ፣ ግራ እጄን ቃል ኪዳን ያሰረለት ቀኝ እጄ ነው ራሴ ለራሴ ቀለበትን አስሬ አስር ያለው ለምን ስትለት ጊዜ ሁሉም ሰው በቃ ፍቅረኛላት ብሎ ሊቀርበኝ ስለማልፈልግ ለምን ሰው ከቀረበኝ እንዲሸሸኝ ልማ ልቡ ሊሰበር ወይ የኔ ልብ ሊሰበር አልፈልግም ትላታለች ማለት ነው። እንደዚያ እያለቻት ትንሽ እምባተና ነቃት። ሰኔ በናትሽ እንዳታዝኝ። አይ በቃ የእህቴን ነገር ትንሽ ነካ ስለሚያደርገኝ ነው። ግን አሁን ከኔ በላይ አንቺን ነገር ነው የሚያሳስበው ትላታለች። እኔ ምን እንደማደርግ አላቅም። ጽ ለምን አንድ ነገር አናደርግም ትላታለች ሐሴት ሀሴት ጓደኛዋ ማለት ነው። እኔ ለሀሴት ለምን የቅርብ ጓደኛዋ አልሆናትም? ሰኒ እንደዛ ትላታለች። ከዛስ ማለት በእናንተ ጓደኝነት ምን እንጠቀማለን ትላታለች አለች። ቆይ አንቺ ችግርሽን ለምታማክሪኝ ትላታለች ሰኒ ማለት ነው ስለማማክርሽ ስለምሰሚኝ በችግሬ ላይ አብረሽ ከእኔ ጋር ስለምትቆሚ በዛ ነው፣ በእምነትሽ ላይ ስለምተማመንበሽ ነው። በቃ ጥሩ ልብስ ላለሽ ነው ትላት አለች ማለት ነው። የሰኒ አንቺ በቃ አንቺ ሁሉ ይሄ ሁሉ ታማኝ ጓደኛ ስለሆንኩ ነው እንደዚህ የምትይኝ ትላት አለች ማለት ነው። ከዛ ደግሞ በመሀላችን ላይ ልታታይን ነው ትላት አለች ማለት ነው። አስር ከአስር ተመልሰዋል። እረ ሰው አለ በእናትሽ ድምፅሽን ቀንሽ ትላት አለች ጽናትን ማለት ነው። ኧረ ተነሺ ናሆም እና ምሩ በመጀመሪያ በፍቅረኛዎቹም ወቱን ማፍረድ የለብንም። ተነሽ እንሂድ ትላትና ሁለቱም ወደ ምሩና ወደ ናሆም ቤት እያመሩ ይገኛሉ ማለት ነው። እዛም ሲሄዱ ኪራይም አለ ሁሉም ተሰብስቧል። ምግባቸውን በልቶ ጠጥቶ ሁሉም ሐሴትም ኪራይም፣ ሰኒም፣ ጽናትም፣ ናሆም ሁሉም እዛ ተሰብስቦ ይገኛሉ ማለት ነው። እንግዲህ ሁለቱም ፍቅረኛሞቹ እየቀጨው ይገኛሉ ማለት ነው። ሁላቸውም እዛ ተሰብስቦ ስለ ኪራይ፣ ስለ ናሆምና ስለ ምሩንን የፍቅር ጊዜያቸው ምሩን የናሆምን የፍቅርን ቃል ስለ ተቀበለችው ሁሉም እዛ ይገኛሉ። እዛ ተሰብስቦ ምግባቸው በልቶ ታስቀናላችሁ ይላል ኪራይ ማለት ነው። አለሁ እንጂ እኔ ስባ ዝም ኮኝ የቀረሁ እንዴ ትላለች። እንዴ የምር ቆማ ቀረቶ አደረከው ደረከው ዞሮ ዞሮ አንተ ላየሁም እንጂ ሌላ ሰው የታየው ፍቅር ሊኖር ይችላል ትላታለች። አታለች ኪራይ ደግሞ ደሞ ፀጥቁ እንዴ ዝም ብዬ ቆመ የቀረሁ ማለት አለ እንዴ ፍቅር አንዳንዴ መታደል ይጠይቃል። አንዳንዱ መቶ ውነቶ ሰባብሮት የሄድለውን ሌላ ሰው መቶ ልክ እንደ ሸክላ አዲስ አፈራርሶ መስራት ይችላል ትላለች ሀሴት፣ እሱ ማለት ልብህን መክፈት ትችላለክ ትላለች። አይ ሀሴት ይላትና ፍቅር፣ አንቺ እንደምታስቢ ጠፋጭ አይደለም፣ በጣም አስቀያሚ ነገር ነው ይላል ኪራይ። ልብሽ ይሰበራል፣ ያለ ደስታሽን ሁሉም ትነጥቂያለሽ፣ ሁሉም ነገር ታጫለሽ። በዚህ ምድር ሁሉ ካለ አስቀያሚ ነገር ፍቅር ብቻ ነው። ፍቅር ከሰው በታች ታደርጊያለሽ፣ አንሰሽን እንድታይ ያደርጋ ሲል ኪራይ አንዴ ጽናትን እንደዚህ አትይባል። በፍቅር ከፍ ያለ እንጂ ዝቅ ያለ የለም። ስለ ፍቅር የተዘፈነ ዜፋ ዘመን ዘፈን ማዜም ነበረብኝ ወይስ ማውሸት ነበረብኝ ወይስ ሌላ ሰው ገብቶ የዘፈቀው ፍቅር። ሁሉም ጽናትን፣ ሁሉም ፍቅር ውሸት አይደለም። አንድ ሰው ባጠፋው፣ አንድ ሰው ባቆሽሸው እንትን ሁሉም አንድ ላይ አይደለም። እልል ብዬ ያመስግን ተቻልክማ መጻፎን የሚለው ባለህ ብቻ ሳይሆን ባጣሁም ነገር አመስግን ስለዚህ አመስግን። ምናልባት ግን ላጣኸው ለአንተ የማይገባህ ሰው ይሆናል የሚገባህን ሊሰጥህ ይችላል ትላለች። እሱስ ልክ ነሽ፣ ከዚህ የተሻለ እንጂ ያነሰ ነገር እንደማይሰጠኝም አውቃለሁ። እሷ በሰበረችው ልብ ሌላ ሰው የሚጎዳ ልክ አይደለም። ልጅን ቆይ ሰብሮ ሳይሆን የሚያነሳው ነው የሚቆርጠው ይላል ኪራይ ማለት ነው። ቆይ ክርክሩ በእናንተ መድረክ ብቻ ሆነ ቀራ ትላለች ሀሴትን ማለት ነው። ደግሞ አንዳንድ ሰዎቹ ዝምታ መርጠዋል፣ ያለች ናሆም አቤት ንግግር አቤት ይላል። ስብሰባ ላይ ነው እንደ ያላችሁ ይላል ናሆ ማለት ነው። የእናንተ ዝምታ ገርሞኝ ነው ትላለች ሀሴት። ጽናትና ኪራይ መሀል የተፈጠረ ነገር አለ እንዴ ስትል፣ እረ ምንም የለም ምን ሊፈጠር ይችላል ትላለች። አንዴ ሰዎች በመጀቤቱ፣ ቤቱ በመጀመሪያ ቀን ተጨቃጨቅንበት አው፣ ሁላችሁም ችግር ሳይኖብረን ቀርተን አይደለም እዚህ ምድር ላይ ያለ ነው በቃ ህይወት ይቀጥላል። እንደው ቤቱ አፍ ቢኖረው ኖሮ ቅንድብ ሰብሮ ወጦ ልል ነበረ እንደዛ ሲሄድ ኪራይ ፈገግ እያለ ነው ማለት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ አስራ ሁለት ሰዓት ሊሆን ነው። እኔ ወደ ቤቴ ልሂድ እያለች ትገኛለች። ኪራይም እኔ ልሂድ እያለ ነው። እሷ ደግሞ ስለነበረ